ብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እን ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ፣ በአማራ ክልል ከትልልቅ ከተሞች አንዷ በሆነች ጎንደርና ና ዙሪያዋ ጠንካራ ውጊያ መደረጉ ሰማም። በዛው በጎንደር የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ጎንደር ከፋኖ ምን አገኘ ሲሉ ገልጿል። ዝርዝሩ ተዘጋጅቷል። ብልጽግና በኢትዮጵያ ሰብአዊም ቁሳዊም ጉዳት እያደረሰ ያለ ሰላምም የሚነሳ ግጭት የለም፣ አለም። ጀነራሉ ደግሞ ሰላም እንዲመጣ በየአካባቢው መስዋዕትነት እየከፈልን ነው ብለዋል። የምትሰሙት መረጃችን ነው። ይህ በእንዲህ እንዳለ ባለፉት ሰባት ዓመታት ውስጥ ታይቶ የማይታወቅ ሰላም አመጣን ሲሉ ለገሰ ቱሉ ተናግሯል። መከላከያን ፊት ለፊት መግጠም የሚችል ኃይል የለም ሲሉም አክሏል። ይህንንም ይዘናል። አገዛዙ ዶክተር መሐሌት ጉኡሽን ጨምሮ ያሰራቸው የህክምና ባለሙያዎችን ዛሬም ፍርድ ቤት አቅርበዋል። ይህ በእንዲህ እንዳለ የተወሰኑ የህክምና ሰዎች ከጠቅላይ ሚኒስትሩ ጋር ሊነጋገሩ ነው መባሉን ተከትሎም ንቅናቄው ከእውነተኛ ተወካዮች ውጭ የሚደረጉ ውይይቶች ተቀባይነት የላቸውም ብሏል። ተጨማሪውን ይዘናል። የፓርላማ አባሉን ከእስር ለመፍታት የስምምነት ሰነድ ፊርማ መከናወኑ ተነገረም። የብልጽግናው መንግስት ፓርቲው የሚያደርስብኝን ተቃውሞ በተመለከተ የሚኖረው አቋም መሻሻልን አይቼ የሚል ቅድመ ሁኔታ ነው ማስቀመጡ የታወቀው ሌላኛው መረጃችን ነው። የኢራኑ ጠቅላይ መሪ በአሜሪካ በኩል የቀረበውን የኒውክሌር ስምምነት ሀሳብ ውድቅ አደረጉ። ሀገሪቷንም እብሪተኛ ሲሉ ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ! በአማራ ክልል ከትልልቅ ከተሞች አንዷ በሆነችው ጎንደርና ዙሪዋ ጠንካራ ውጊያ መደረጉ ተነገረም። በዛው በጎንደር የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ጎንደር ከፋኖ ምን አገኘ ሲሉ ተናግሯል። በክልሉ በተለያዩ አካባቢዎች የመንግስት ኃይሎች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚያደርጉት ዘመቻ በተጠናከረበት በዚህ ወቅት የፋኖ ኃይሎች ደግሞ በጎንደር ከተማና ቅርብ ርቀት ባሉ አካባቢዎች ዛሬ ጥቃት መክፈታቸው ታውቋል። ዛሬ ከንጋት አካባቢ ጀምሮ በነዚህ ጥቃት የተከፈተባቸው የጎንደር ዙሪያ አካባቢዎችም አየር ማረፊያው ቅርብ ርቀት ብርሃንላ፣ ጠዳ፣ ፈንጥር እና መገጭ ተብለው የሚጠሩ ስፍራዎች ናቸው። ከነዚህ ስፍራዎች በተጨማሪ በማዕከላዊ ጎንደር ማክሰኝት ከተማ ምሽት ላይ ውጊያ መከፈቱንና በፖሊስ ጣቢያ እየነበሩ ከአምሳ ያላነሱ እስረኞች መለቀቃቸውንም የፋኖ ኃይሎች ገልጿል። በዛው በሊቦ ከምከም ወረዳ መቀመጫ አዲስ ዘመን ውስጥም እንዲሁ የፋኑ ታጣቂዎች ገብተው ጥቃት ማድረሳቸው ተሰምቷል። ይህ የጎንደርና አካባቢ ውጊያ የተቀሰቀሰው መ ትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ወደ ጎንደር ባቀኑበት ተመሳሳይ ወቅትም ነው። አቶ ተመስገን ጎንደር ክብሪት አትሆንም በሚለው የጎንደር ንግግራቸው ጽንፈኞች ያሏቸውን የፋኖ ኃይሎችን ለጎንደር ጥቅም የሌላቸው ሲሉ ገልጸው ሕዝቡም እርሻ እንጂ ሽፍት አይፈልግም ብለው አባሯቸዋል የሚል ንግግር አድርገው ነበር። ክብሪት ለምንድን ነው የምትነደው ብለን ከጠየቅ፣ ሌላውን እንጨት ለማቀጣጠል ብላ ነው ለሌላው ብላ ራሷን አቃጥላ ትጨርሳለች። ጎንደር ከነዚህ ጽንፈኞች ምንድን ነው የሚያገኘው ጥቅም? አሁን ነገሩ ገብቶታል። አሁን ቆርጧል። የበረሃ እርሻ እንጂ የበረሃ ሽፍታ አያስፈልገኝም ብሏል። ይህን በተናገሩ በማግስቱ ነው የፋኖ ኃይሎች በከተማ ዙሪያ ጠንካራ ጥቃት መሰንዘራቸውን ያሳወቁት። በካምፕና ምሽግ ላይ ጭምር በማነጣጠር ደረሱ የተባሉትን ጥቃቶችን ተከትሎ ያጋጠመው ሰብአዊና ቁሳዊ ጉዳትን በተመለከተ ግን የተባለ ነገር የለም። ከዚህ አካባቢ በተጨማሪ በአማራ ክልል የተለያዩ ስፍራዎች የሚደረገው ውጊያም እንደቀጠለ ነው። በምስራቅ ጎጃም ዞን ሞጣና አካባቢ የተከፈተው ጥቃት ከፍተኛ ሰብአዊ ጉዳት የተመዘገበበት ነው ተብሏል። አዊ፣ አዲስ ቅዳም፣ ሰሜን ወሎ መርሳም ትናንት የደረሱ የደረሱ ጥቃቶች እንደ ባሶሊበን ስናን እና ጃዊ ባሉ ስፍራዎች የተደረጉ የተኩስ ልውውጦችም ሌሎች አብነቶች ይሆናሉ። ብልጽግና በኢትዮጵያ ሰብአዊም ቁሳዊም ጉዳት እያደረሰ ያለ ሰላምም የሚነሳ ግጭት የለም አለ ጀነራሉ። ደግሞ ሰላም እንዲመጣ በየአካባቢው መስዋዕትነት እየከፈልን ነው ብለዋል። የአገዛዙ ሰዎች በተለያዩ ጊዜያት የሚያሰሙት የሰላም ተረጋግጧል መግለጫ አሁንም እንደቀጠለ ነው። አሁን ደግሞ ተራው በቅርቡ በሰላም አልባ ሀገር የሰላም ሚኒስትር ተደርገው የተሾሙት የሰላም ሚኒስትሩ መሐመድ ድሪስ ሆነዋል። ውስን ስፍራዎች ውጭ በኢትዮጵያ ሰብአዊም ቁሳዊም ጉዳት እያደረሰ ያለ ግጭት የለም በማለት በአማራ ክልል ወቅታዊ ሁኔታ ላይ ባተኮረው ንግግራቸው የፋኖ ኃይሎችን መሪዎችን ድንበር ተሻግረው የሚወጡ በሚል ጀምረው ፊት ለፊት የሚዋጋን ኃይል የለም ሲሉም ይቀጥላሉ። በክልል ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ላስተዳድር የሚል ኃይል የለም ማለት እንችላለን። አሁን ይህን ጉዳይ እንመራለን የሚሉ አካላት እንኳ በክልል ውስጥ አይደለም ያሉት ተሻግረው ደንበር ተሻግረው ወደ ጎረቤት ሀገራት ሁሉ ብቅ ጥልቅ የሚሉበት ዛሬ በጎንደርና ሞጣ ከተሞች ዙሪያም የደሃ ኢትዮጵያ ልጆች ስብስብ የሆነው ሰራዊቱ ከየትኛው ሀይል ጋር ሲዋጋ እንደነበር ግን ሚኒስትሩ አላነሱም። ከትናንት በስቲያ የመከላከያ ሰራዊቱ በሰሜን ወሎ እዘት በር ላይ የተደረገውን ውጊያ የገለጸው እልህ አስጨራሽ ሲል እንደነበርም የሚታወቅ ነው። የሆነው ሆኖ ሚኒስትሩ ግን ክልሉ ሰላም መሆኑን ለመግለጽ ቁጥሮችን ያስቀምጣሉ። ከየት እንዳመጡት የሚታወቅ ባይሆንም የአማራ ክልል 22 ዞኖች አሉት ይሉና፣ ወረዳዎችን ተቆጣጠርን ቀበሌዎችን እየተጠናቀቁ ነው ሲሉ ያብራራሉ። የአማራ ክልል ሀያ ሁለት ዞኖች አሉት። እነዚህ አሁን ከተሞች፣ ትላልቅ ከተሞች የምንላቸው ስምንት አሉ። እነሱ በጣም ሰላማዊ ናቸው። ሀያ ሁለት ዞኖች የዞን ከተሞች ሰላማዊ ናቸው። 265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው አንድ በከፊል አንድ ደግሞ ከከፊል ከፍ ባለ መልኩ የመንግስት ፕሬዘንስ የለበትም የምንላቸው ሁለት ወረዳዎች ናቸው። የሰላም ሚኒስትሩ በዚህ የቁጥር መግለጫቸው ላይ የአማራ ክልል ወረዳዎችን 265 ናቸው ብሏል። አቶ አረጋ 166 ናቸው ማለታቸው ይታወቃል። የሰላምና ፀጥታ ቢሮ ሹሙ ደግሞ 260 ናቸው ብለዋል። በአንድ ወር አካባቢ ጊዜ ውስጥ የቀረበው የሹማምንቱ ቁጥር እንዲህ ያለ ነው። 265 ወረዳዎች አሉ በክልላችን ያሉ አንድ መቶ ስልሳ ስድስት ወረዳዎች አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን ሁለት መቶ ስልሳ ወረዳዎች በክልሉ የወረዳዎች አሀዝ ላይ መስማማት የተሰናቸው የብልጽግናው ሹማምንት በርካታ እዞች ስምሬት ተሰጥቷቸው እየተዋጉበት የቀጠሉትን የክልሉን ጦርነት የለም ክልሉ ሰላም ነው ለማለት ግን ስምምነት አላቸው። በእርግጥ የሚያማራ ክልል ህዝብ ባለስልጣናቱ የሚሉትን የህልም ሰላም ሳይሆን እውነተኛውን ሰላም ናፍቋል። ብልጽግናዎች እንዲህ ሲሉ፣ ጀነራሎቹ ደግሞ እየከፈሉ ስላሉት መስዋዕትነት ነው የሚያብራሩት። ከትናንት በስቲያ አደባርቅ ላይ ተገኝተው ንግግር ያደረጉት የሰሜን ምዕራብ እዝ አዛዡ ሌትናንት ጀነራል ብርሃኑ በቀለም ስልጣን በአቋራጭ ለመያዝ የሚሰሩ ኃይሎችን ለማጥፋት መስዋዕትነት እየከፈል ነው በሚል ተናግሯል። ከጥቂት ቀናት በፊት የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ ምዳውንት ላይ ያደረጉት ንግግር ደግሞ ሰራዊቱ በየወረዳው እየተዋጋ አይቀጥልም፣ የጠፋውን ሰላም ራሱ ማህበረሰቡ ይመልስ የሚል የምሬት ንግግር እንደነበር የሚታወስ ነው። ይህ በእንዲህ እንዳለ ባለፉ ሰባት ዓመታት ውስጥ ታይቶ የማይታወቅ ሰላም አመጣን ሲሉ ለገሰ ቱሉ ተናግሯል። መከላከያን ፊት ለፊት መግጠም የሚችል ኃይል የለም ሲሉ ማክሏል። አዲሱ ያገዛዙ የፕሮፓጋንዳ ስልት የሰላም እጦቱ ያለው ሚዲያ ላይ ነው እና ሚዲያውን መቆጣጠር የሚል ሆኗል። በዚህም መሰረት በየስፍራው ያገዛዙ ሰዎች ሀገሩ ሰላም ነው የሚል መግለጫ እየሰጡ ናቸው። የብልጽግናው መንግስት ቃል አቀባይ ታሪካዊ ሰላም ላይ ነን ማለት የጀመሩት ገና ስልጣን እንደተሰጣቸው ጀምሮ ነው። በዚህ የብልጽግናው አውሮፕላን ተሳፋሪዎች ታሪካዊ ሰላም ወቅት በርካታ ሺዎች የሰላም እጦቱ ሰለባ መሆናቸው ግን እሙን ነው። የኦሮሞ ነጻነት ሰራዊት ከሁለት ቀናት በፊት ያወጣው ሪፖርት በሽግንባር ዘመቻው ከአራት መቶ በላይ ወታደሮች ተገድለው በመቶዎች የሚቆጠሩ ደግሞ ከሰሞኑ የአካል ጉዳት እንዳጋጠማቸው መግለጹ ይታወሳል። በአማራ ክልል ያለውን ሁኔታ ደግሞ እኒህ እናት እንደሚገልጹት ያለ ነው። ድንበራችንን ሰብሮ ኢትዮጵያን ደፍሮ የሚመጣ ቢሆን አይደለም ወጣቱ እኔ የፈለገውን መቀነት ናዙሬት እጋደላለሁ እዚህ ግን ልጄ ልጄን ሲገለው ወንድሞ ወንድሞ ሲገለው ምን አይነት ፍርድ ነው የምሰጠው? አሁን ህዝቡ መቆ ጨንቆት ወዴት እንደሚሄድ ነው ያጣው። በቃ በዚህ ወቅት ነው እንግዲህ ለገሰት ሁሉ ባለፉት ሰባት አመታት ታይቶ የማይታወቅ ሰላም ለህዝቡ አመጣንለት ያሉት። አክለውም በጠመንጃ ፈሞዝ እኛን ለመጣል የሚደረገው ትግልም አብቅቶለታል ሲሉ ይቀጥላሉ። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት ሰባት አመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። ይሄ በምንድን ነው የሚገለጸው? አንደኛ ብዙዎቹ መሳሪያ በጉልበት እና በአፈሙዝ ወይንም ደግሞ በፐብሊክ ቫዮለንስ ስቴት ማሽነሪን በማፍረስ የተለያዩ አካባቢዎች የመቆጣጠር ፍላጎት ኦልሬዲ ተገጥቷል። ነዳጅ ተወደደ፣ ደሞዝ አነሰን የምትሉ ሁሉ ባንዳ ናችሁ የሚል ዝነኛ አገላለጽ ያላቸው እኒህ ሚኒስትር ይህንን የተናገሩት የኢቲቪ ሰራተኞችና አመራሮችን በሰበሰቡበት ወቅት ነው። እሳቸው ይህንን ሲሉ እንደ ዲና ሙፍቲ ያሉ የአገዛዙ ሹማምንት ደግሞ ሻቢያ የአማራ ኃይሎችና ትግራይ ኃይሎችን በማቀናጀት በኃይል መንግስታችንን ሊገለብጥ ነው የሚል ሀተታን ያሰፍራሉ። የሆነ ሆኖ ግን በእርግጥ የሀገሪቱ ሰላም የብልጽግናው ሹማምንት እንደሚሉት የተረጋጋ ከሆንም በየአካባቢ የተበተነው ሜካናይዝድ ኃይል እግረኛ ሰራዊት ወደ ካምፖስ ስለምን አልገባም፣ በየጊዜው በአርሶ አደሩ ቀዬ ላይ የሚያንዣብቡ ድሮኖችስ የአረምና ተባይ ማጥፊያ ናቸውን የሚለው ግን መሰረታዊ ጥያቄ ይሆናል። አገዛዙ ዶክተር መሐሌት ጉኡሽን ጨምሮ ያሰራቸው የሕክምና ባለሙያዎችን ዛሬ ፍርድ ቤት አቅርቧል። ይህ በእንዲህ እንዳለ የተወሰኑ የሕክምና ሰዎች ከጠቅላይ ሚኒስትሩ ጋር ሊነጋገሩ ነው መባሉን ተከትሎም ንቅናቄው ከእውነተኛ ተወካዮች ውጭ የሚደረጉ ውይይቶች ተቀባይነት የላቸውም ብሏል። ሀሳብ እና ሰላማዊ የመብት ጥያቄዎችን አብዝቶ የሚፈራው የብልጽግናው መንግስት የዳቦ ጥያቄ ያነሱ ሐኪሞችን ሳይቀር ማሳደዱንም ገፍቶበታል። የከፋ ህይወትን እየገፉ ሚሊዮኖችን ያገለግሉ ዘንድ ለተገደሉ የሕክምና ባለሙያዎች ድምጽ የሆኑ ሰዎችንም በየቦታው አስሯቸው ይገኛል። በተለያዩ አካባቢዎች ደግሞ ሀኪሞች ካነሱት የደሞዝ ጥያቄ ያልተናነሰ አበል ለካድሬዎቹ እየከፈለም ተቸገርን ያሉትን የጤና ባለሙያዎችን እየሰበሰበ ነው። ትናንት በቅዱስ ጳውሎስ የጤና ሚኒስቴር የጠራው የቺፍ ሬዚደንቶች ስብሰባ የሚጠቀስ ሲሆን ጥያቄዎቻችሁ ወደፊት ይመለሳሉ በሚል ማብራሪያ የቀረበበትም ነው። ለሌሎች የጤና ባለሙያዎች ሲሉ በየማጎሪያው የሚገኙ ሀኪሞች ጉዳይ ባይነሳም ዛሬም አገዛዙ ዶክተር መሐሌት ጉዑሽን ጨምሮ ሁከት በማነ ተነሳሳት የተጠረጠሩ ያላቸውን ስምንት የጤና ባለሙያዎችን ፍርድ ቤት አቅርቦም ሌላ ስምንት ቀን የምርመራ ጊዜን በፍርድ ቤት አስፈቅዷል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎም በአሳለፍነው ግንቦት 11 በጸጥታ ኃይሎች ከመኖሪያ ቤታቸው ተወስዶ የነበሩት ዶክተር መሐሌት ጉሽን ጨምሮ የሰው ህይወትን በሚያድኑ ግለሰቦች ላይ ሁከትና ብጥብጥን ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረበባቸው ይታወሳል። በዶክተር ሳሙኤል ኃይሉ ተወልደ መድህን ስም በተከፈተ የተመረጠው መዝገብ ከጸረ ሰላም ኃይሎች ጋር ተባብረው የከተማ መፅን በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማንን አናክምን በማለት ወዘተ የሚል ክስ በማዕከል ዶክተር መሐሌት ጉዑሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችንና የጤና ባለሙያዎችን የስራ ማቆም አድማ ምክንያቶችን ለቢቢሲ ፎከስ ኦን አፍሪካ አስተያየታቸውን መስጠታቸውን ተከትሎም ነበር። በእርግጥ አገዛዙ በተለያዩ አካባቢዎች በጥቅሉ የተፈቱትን ጨምሮ ያሰራቸው ከሁለት መቶ የሚልቁ ሐኪሞች ጥያቄም ብልጽግናው እንደሚለው ሳይሆን በልቶ የመስራት ነበር። የቀጠለውን የህክምና ባለሙያዎችን አድማ ለማጨናገፍም ላለፉት ቀናት ከተወሰዱ የእስር የቅጥር እና ስብሰባ እርምጃዎች ጋር በተያዘም አንዳንድ የዘርፉ ሰዎችን ጠቅላይ ሚኒስትሩ ላነጋግሩ ነው የሚል መረጃ እንዳለው ንቅናቄው አሳውቋል። የጤና ባለሙያዎችና ጥያቄዎቻቸውን የማይወክሉ ግለሰቦች የሚያደርጉት ንግግር ካለ ተቀባይነት የለውም ሲሉም የንቅናቄው አስተባባሪዎች ገልጿል። በቀጣይ ቀናት ማንኛ ማንኛውም ከጤና ባለሙያ ጋር ተሰባሰብኩ ብሎ የሚሰራ የሚዲያ ፕሮፓጋንዳ በሙሉም እውነተኛ የተቸገረውን የራበውን ጥያቄ እየጠየቀ ያለውን የጤና ባለሙያ እንደማይወክል ሀሳባችን እንዲታወቅልን እንፈልጋለን ሲሉም ነው ያሳወቁት። የፓርላማ አባሉን ከእስር ለመፍታት የስምምነት ሰነድ ፊርማ መከናወኑ ተነገረም። የብልጽግናው መንግስት ፓርቲው የሚያደርስብኝን ተቃውሞ በተመለከተ የሚኖረው መሻሻል አይቼ የሚል ቅድመ ሁኔታ ማስቀመጡም ታውቋል። ላለፉት አራት ወራት በእስር ላይ የሚገኙት የቤንሻንጉል ጉምዝ ክልል ምክር ቤት አባሉ አቶ ዮሐንስ ተሰማ ከእስር እንዲፈቱ የሚያስችል ስምምነት በክልሉ መንግስትና በተቋሚው የቦሮ ዲሞክራሲያዊ ፓርቲ መካከል ነው ተፈርሟል የተባለው ባሳለፍነው የካቲት መጨረሻ ያለመከሰስ መብታቸው ሳይነሳ በአቶ አሻድሊ ሀሰን አስተዳደር የምክር ቤት አባሉ ህዝብን ከህዝብ የሚያነሳሳ ሀሰተኛ መረጃዎችን በማሰራጨትና መንግስትን በሀይል ለመጣል ከሚጥሩ አካላት ጋር ግንኙነት በመፍጠር ተጠርጥረው ፍርድ ቤት ቀርበዋል። አቶ ዮሐንስ የታሰሩት ከሌሎች ሁለት የቦዴፓ አመራር የሆኑ የምክር ቤት አባላት ጋር በመሆን የክልሉ ምክር ቤት ያጸደቀው የህገ መንግስትና አዋጅ ማሻሻያዎች እንዲታገዱና ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡ ከቀናት በኋላ እንደነበርም የሚዘነጋ አይሆንም። አቶ ዮሐንስ ከታሰሩ ከሳምንታት በኋላ ያለመከሰስ መብታቸው የተነሳ ሲሆን ከዛ በኋላም በተደጋጋሚ ፍርድ ቤት ቀርበዋል። ካለፈው ሚያዝያ ወር መጨረሻ አንስቶ ግን አቶ ዮሐንስ ላይ የተከፈተው መዝገብ አልተንቀሳቀስም። ከሰሞኑ ደግሞ ፓርቲውና በፖለቲካ አቋማቸው ሳቢያ ያሰራቸው የክልሉ መንግስት ንግግር ማድረጋቸው ሰምቷል። በፓርቲውና በክልሉ መንግስት መካከል ተፈጠረ የተባለውን መካረር ማርገብ ነው የንግግሩ መነሻ። አቶ አሻድሊ ሀሰንና ሌሎች አመራሮች እንደዚሁም ከፓርቲው አመራሮችና የምርጫ ቦርድ ሰዎች የተገኙበት ነበር። ይህ ንግግር የቤንሻንጉል ጉሙዝ ክልል መንግስትና የቦዴፓ አመራሮች ካከራከሩ ጉዳዮች መካከል ይህ የአቶ ዮሐንስ ክስ ህጋዊ ነው ወይንስ ፖለቲካዊ የሚለውም አንዱ ነበር። ቦዴፓን የወከሉ አመራሮች አቶ ዮሀንስ የፖለቲካ እስረኛ ስለመሆናቸውና ና ንግግር የሚገባውም እሱን ያለቅድመ ሁኔታ ከፈጠ ሊያበረታቸው ነው የሚል አቋም ይዘው ነበር። በተደረገው ንግግር ስምምነት ላይ ከተደረሰባቸው ጉዳዮች መካከልም በክልሉ ያለውን የፖለቲካ ምህዳር ከፍረጃ፣ ከወቀሳና ከክስ ነፃ ማድረግ እንደዚሁም የፓርቲ ስምሪቶች አንዱ ፓርቲ ሌላው ከፓርቲ መውቀስ እንዲታቀብ የሚሉ እንደሚገኙበትም ኦዴፓ አሳውቋል። የፓርቲው ሊቀመንበር አቶ አመንቴ እንደሚናገሩት ከሆነም ስምምነት ከተደረሰባቸው ዘጠኝ ነጥቦች መካከል በተወሰነ መጠን መተግበራቸው አቶ ዮሐንስን ለመፍታት በብልጽግናው መንግስት በኩል እንደቅድመ ሁኔታ የተቀመጠ ነው። የፖለቲካ ሁኔ ሁኔታውን ማስከን፣ በሁለቱ መካከል ያለውን ውጥረት መቀነስ፣ የጥላቻ ሁኔታዎችን ማስተካከል፣ ውዝግቦች ካሉ እነሱን ማስወገድ፣ የሚዲያ አጠቃቀሙን ማስተካከል፣ የአባላት ስነ ምግባርን ማረም፣ በጥቅሉ የብልጽግናው አገዛዝን አለመናገር እኒህ አባል እንዲፈቱ በቅድመ ሁኔታነት የተቀመጠ መሆኗል። የኢራኑ መሪ የአሜሪካን ሀሳብ ውድቅ አደረጉም፣ እብሪተኛ ሲሉ የጠሩትን። የአሜሪካን የኒክሌር ስምምነት ነው እንደማይቀበሉት የገለጹት የኢራኑ ጠቅላይ መሪ። ቴሄራን ከፊርማው በኋላ በዝቅተኛ ደረጃ ዩራኒየም እንድታበለጸግ የሚያደርጋትን የተሻሻለውን የኒክሌር ስምምነት ውድቅ ማድረጋቸው ይፋ ሆኗል። አሜሪካን እብሪተኛ ማለታቸውም ተዘግቧል። አያቶላ ሀሊ ሀሚኒ እንደተናገሩት ከሆነ ዩራኒየም ማበልጸግ ማቆም ማለት መቶ በመቶ የሀገሪቱ ጥቅምን የሚጻረር ነው ሲሉ ገልጿል። ኢራን የኒውክሌር መርሃ ግብር ዙሪያ ለአስርት ዓመታት የዘለቀው አለመግባባት ለመፍታት በሚደረጉ ንግግሮች መሀል የአሜሪካ ዋነኛው ፍላጎት ምን እንደሆነ ተረድተናል ሲሉም አክሏል። አሜሪካኖች ያቀረቡት ሀሳብ መቶ በመቶ ከጥቅማችን ጋር የሚጣጣም አይደለምና በማለት ስርዓት አልበኞቹና ትምክተኞቹ የአሜሪካ መሪዎች የኒውክሌር ፕሮግራም እንዳይኖር ደጋግመው ጠይቋል። ኢራን ዩራኒየም ማበልጸግ አለባት የሚለውን የምትወስነው አሜሪካ ማን ስለሆነች ነው ሲሉም በቴሌቪዥን ባደረጉት ንግግር አመልክተዋል።

አሜሪካ አዲስ የኒውክሌር ስምምነት ለማድረግ ሀሳብ ካቀረበች ከቀናት በኋላ ነው። ለመጀመሪያ ጊዜ የቀረበው የፕሮፖዛል ረቂቅ በዋይት ሀውስ ልዩ የመካከለኛው ምስራቅ መልእክተኛም ስቲቭ ዊትኮፍ የቀረበም ነበርም። ሁለቱ ሀገራት በጉዳዩ ላይ ከተስማሙ ኢራን በሀገር ውስጥ ዩራኒየም ማበልጸጓን እንድትቀጥል ይፈቅዳል። ይህም ለሲቪል ጥቅም ብቻ የሚውል በሚል ቴህራን የዩራኒየም ማበልጸግ ትኩረቷን ለጊዜው ወደ ሶስት በመቶ መቀነስ የሚኖርባት መሆኑን በስምምነቱ ላይ የተመላከተ ነው። ከአምስት ዙር ንግግሮች በኋላ ኢራን ሀገሯ ዩራን የማበልጸግን ለማስቀጠል ያላትን ጽናት ጨምሮ አሁንም ለስምምነት አስቸጋሪ የሆኑ በርካታ ጉዳዮች እንደሚቀሩም ተነግሯል። በሁሉም የመንግስት ጉዳዮች ላይ የመጨረሻውን አስተያየትና ውሳኔ መስጠት የሚችሉት ሀሜኔም ከጉዳዩ ውስብስብነት አንጻር ንግግሮች መቆም አለባቸው ከማለት ተቆጥበዋልም ነው የተባለው። ሆኖም የቀረበው ስምምነት ሀገራችን በራስ የመተዳደር ካላት እምነትና እንችላለን ከሚለው መርህ ጋር የሚጋጭ ነው ሲሉም ገልጿል። ዩራን የማበልጸግ ለኒውክሌር ፕሮግራማችን ቁልፍ ጉዳይ ነው ጠላቶቻችንም ቢሆኑ ዩራኒየም በማበልፀግ ላይ ተጠምዷል ሲሉ መናገራቸውን ነው ዘገባዎች ያመለከቱት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።